ሁሱ ሁሱ የምትባለው አንተ ነህ፣ እንደምን ነህ? እና አሁን ባነሳቸው ዙሪያ እና ሀሳቦች ላይ ቁርአን ከአላህ ነው የተላከው አልክ መሰለኝ። እና ማለት እኔ በጣም የማከብራቸውና የምወዳቸው ሙስሊም ወንድሞች አሉኝ። በነገራችን ላይ ከሙዚቃው ራቅ ነው ነው። ወረርኩልህ፣ ታክሲ ውስጥ ነበርኩ፣ ወረርኩ ብዙ ም አከብራቸው ሙስሊም እህቶችም ወንድሞችም አሉኝ እና ሲጀመር አንተ ያንተ ክርክርና የኛ የእፎይ ክርክር እኔ በአግባቡ በእውነት ለመናገር ብዙ አላዳምጣችሁ ሃይላይት ያው ያንተንም ማያለሁ። እንደውም ከናንተ ይልቅ አንድ ልጅ አለ ማን ነበር? ያው ጥቁሩ ልጅ ስሙ ጠፋብኝ እና ቁርአን ካላህ ቁርኣን ካላህን የተላከው አልክ። የአላህ መልእክተኞች አሉት ወይስ የሉትም? ለምሳሌ 1 3 4 ጥራ። የአላህ መልእክተኞች እነማን ናቸው ነው ጥያቄ። የምትመልስ ከሆነ እሺ ነብይ ከሆነ ነብይ ማለት ፈራጅ ነው ነው የምትሉት፣ ስለዚህ የእሱ መልእክተኞች ይፈርዳሉ ነው። ንገረኝ፣ አንተ ምን አይነት ስልጣን የተሰጠህና ነው አንተ የምትፈርደው? ማለት ነብይ ከሆንክ ፈርዳለሁ ትላለህ አለ ያልኩ ስራ አዳልተኝ ስልጣን ከሰጠኝ አምላክ እኔም ደሆነ እፈርዳለሁ። ኢየሱስ ክርስቶስን ስልጣን ተሰጥቶኝ በአንተ አማካኝነት ይፈርዳል ትፈርዳለህ። ኢየሱስ ክርስቶስም ስልጣን ተሰጥቶኝ ያለው ምን አልከኝ? ይቅርታ፣ ኢየሱስ ክርስቶስም ስልጣን ተሰጥቶኝ እንጂ ከራስዎ አይደለም። ለእሱ ስልጣን የሰጠው አካል ማን ነው? አምላኩ ያ የሚሰግድ ቅድመ ዓለም የነበረ ከዓለም በኋላም የሚኖር አሁንም ያለ እኮ ነው። ይሄን አታውቅም? አይደለም ማለት አሁን ኢሳ ኢሳ ከድንግል ከመርየም ተወለደ ልትለኝ ነው አንተ። ኢየሱስ ራሱ ከመርየም ነው ተወለደ። እና ኢሳ ነው ኢየሱስ። ኢየሱስ እኛ ኢየሱስ እንበለው፣ በአንተ አመጣጥ ስመጣልህ ኢሳ በል። ኢሳ ከመርየም ተወለደ። የኢሳ መልእክተኛ የኢሳ መልእክተኛ እነማን ናቸው? እና ታዲያ አንተ እሱ አላህ አንተን በአንተ አማካኝነት እንድትፈርድ ካዘዘህ እነዚህ ነዚህ የመጽሐፍ ቃላቶች ጻፍና አስተምር ብትባል ታረገዋለህ? አታረግም? ስለዚህ እነ ሉቃስ፣ አዳምጠኝ እነ ሉቃስ፣ እነ ማቴዎስ፣ እነ ዮሐንስ እነሱ እኮ የመፍረድ እንትን እኮ የላቸው ታውቃለህ፣ አይደለም ልክ እንዳንተ አሁን ወደ ሐሳብህ ልምጣልህ። እንዳንተው ስለተፈቀደላቸው ነው የሚፈርዱት። እሺ ኢየሱስም ተፈቀደለት ልበልህ። ፈቃጅም ሰጭም ነሽም እሱና እሱ ብቻ ነው። አንድ እና አንድ ማለት ነው። እሱ አይደለም ተሰጥቶ ነው። እሱ ምንም ነገር ማድረግ አይችልም። አምላክ አለው እሺ፣ ሰጠው። እስኪ ከሰጭ ከሰጩ አንዱን አካል አንተ ጥራልኝ። ኢየሱስ ክርስቶስ ለራሱ ሰጠ፣ ለራሱ ነሳ? አይደለም ተሰጠው እኮ። ማን ሰጠው? ንገረኛ የሰጠውን አካል ለምን አነግረኝም? የእሱ አምላክ ማነው? ረጉዴ ፈላ ያለ አዳምጠኝ፣ አሁንም አዳምጠኝ። ሁሱ ያው ኢሳ ከመርየም ከተወለደ ተወልዷል ትላላችሁ፣ ግን በመጀመሪያ ኢሳ ከመርየም ከተወለደ የኢሳ አምላክ ማን ነው? እስኪ በእናንተ አምላክ ልጠይቅህ፣ የአላህ እንትን ደግሞ ማን ነው? አምላክ እግዚአብሔር አምላክ ማን? የእግዚአብሔር አምላክ አባትማ እራሱ እግዚአብሔር አምላክ። ኢየሱስ ክርስቶስ ቆራጭ ፈላጭ ማን ነው? ማን አለው? ኢየሱስ ክርስቶስ ይወለ ኢየሱስ ክርስቶስ የአብም የወልድም የመንፈስ ቅዱስም የፍጥረታት ሁሉ ጌታ አምላክ ነው። የአብ አምላክ ነው። ኢየሱስ ራሱ እኮ ነው። ራሱ እኮ ነው። አንዳንዴ ሚስ አንደርስታንዲንግህን አንተ ራስህ ብታስተካክል ደስ ይለኛል። አንድ ቤት አድርገው ከላይ ያለው ልጅ ቤት ተናንስ። ሃሎ፣ ከላይ ያለው ልጅ ዮስኪ፣ ዮስኪ፣ ሰላም እንዴት ነህ ዮስኪ? ይሰማል። ሌላ ክርስቲያን አለ ኪንግ ወይንም ዮስኪ ክርስቲያን ከሆናቸው ቤታቸው ነው። ጥያቄን አልጨረስኩም።

ያው ቤት ስለሆነ ሁሱ ከእፎይ ጋር ለምን ማውራት ፈራክ? ቃል በቃል ይሄን ብቻ መልስልኝ። እሱ ይኸውልህ እንዳንተ አሳቻ አሳቻ ጊዜ አዳምጠኝ ማለት እኔ እፎይን እኮ ማዘው ሰው እኮ አይደለሁም። ያውቃል እሱ እሱ ራሱ እኮ ጋብዘዋል። እሺ መቼ መቼ እስኪ ደስ እምትመልስለት መልስ ምናምን ነገር ይኖርካል፣ ያው ቀድመ እንድታስብበት ሞር እሱ ነብያችሁ ላይ ነብያችሁ ላይ ነው እንዳለ ጉዱን እያወጣ ያለው ቢና ማለት ስታወሩ አንተን ብትሆን እሱ እኔ እ አንተን ብትሆን እሱ ያኔ ራሴን እምነት አስበልጥዋለሁ፣ ግን ሙስሊሞችንም መናገር አልፈልግም። ኢንጄኔራል ማለት ነው።

ችግር የለውም በገስት ተወትና በውስጥ መጣ በኋላ ሰላም አለ ከዛ በውስጥ መጣ ነብዩ መሐመድ በ

መጨረሻው ምን አለ እናገረ፣ የማልችል ይሄ የብልግና ቃል። እኔ ታዳ ነብይ ሙሐመድ አይሻን በዘጠኝ ዓመቷ ብሎ ያ የብልግና ቃል ማለት ነው፣ አደረጋት አላደረጋት ብሎ ተሳድቦ ሄደ። ይሄ ድምጹ አለላችሁ። እንደዚህ ያለ ይሄን ብልግና ቃል እየተናገረ ወታል አይደለ? በዚያ ላይ ይሄ ነው ያመለጠው። ለማንኛውም ማንኛውም ክርስቲያን ካለ ዲያቆሮቹም ሰዎችም ሆኑ ሰባኪዎች ማንኛውም መጥቶ ስለ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጥያቄ አለኝ የሚል ካለ ካራሳታለሁ መጥቶ መጠየቅ ይችላል። ችግር የለም። አሁንም ጥያቄ ካላቸው ክርስቲያኖች ካላችሁ መጠየቅ ትችላላችሁ። ያው የሰማችሁትን ስለ ነቢዩ ሰለላሁ ዐለይሂ ወሰለም ማንኛውንም ጥያቄ ጠይቁ። ሄሎ